የዛሬው ጉድ ነው ያየነው። እንግዲህ እንደበቀደሙ የሚያስደነግጥ ነገር አይተናል። ሰዓታቸው ደረሳል ደረሰ ብለን ሀይሚና ብሩክን ስንጠብቅ ለሁላችንም በጣም ያስደነገጠን ነገር ነው ያየ ነው። ሰላም ናችሁ? የውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ሁሉ ብዝት ይበልልኝ። ዛሬም እንግዲህ መጡ ብለን ገና ርስቱን ሳይ ነው እኔ ደነገጥኩት እንደ አርስቱን ሳይ ነው የደነገጥኩት። ያውኛ እንዲያሳጥሩት በጣም የሁላችንም ምኞት ነበር። ይሄ ነገር ፕራንክም ከሆነ ድራማም ከሆነ ብለን ነው እንግዲህ ያሰብነው። እኛ በእኛ ሐሳብ እንደዛ ነው የምናስበው፣ ምክንያቱም ሀይሚዬ በየትኛውም አጋጣሚ እንደዚህ አይነት ነገር አታደርግም ብለን ስለማመን። ግን እኛን ለማሳመን እነሱ በጣም እየሰሩ ነው ያሉት። እኔ አሁን እንደማየው እንግዲህ እንደምረዳው እኛን ለማሳመን የሚደረግ ጥረት ነው እንጂ ይሄ ልጅ የሷ እጮኛና የእሷ ጓደኛ የሆነ የሄደ የዛችም ሚስት ነኝ የዚችም ባልን ያለ ፕራንክ ሲሰራን እናየዋለን። በዛ ላይ ደግሞ በዙሪያቸው ያለ ጓደኛ ነው ጆሲ ጓደኛዬ ሲል ሰምቻለሁ፣ ነዋሪም ጓደኛችን ሲል ሰምቻለሁ። እንግዲህ ፕራንክ ሲሰራ በዙሪያቸው ያለ ልጅ ነው፣ ከሩቅ ቦታ ይመጣ ልጅ አይደለም። በእነሱ አካባቢ ያለ ልጅ ነው። እንግዲህ ስናየው ነገሩን ስንረዳው እና ያ ሁሉም እኮ አውቋል። አሁን ሁሉም ነቅቷል። አሁን እነሱ የበለጠ ሰዎች ማወቃቸውን ሲያውቁ የበለጠ ለማስመሰል እንግዲህ እጥፍ እነሱ እንትን እያሉ ነው። እያከረዱት ዙሩን እያከረዱት እየሄዱ ይመስለኛል እኔ በዚህ ላይ ሁለት ልብ ነው ያለኝ በብሩክ ብሩክ አንዴ የሚያቅም እየመሰለኝ መጥቷል። ለምንድን ነው ያ ቃል ብዬ የቻልኩት የመጀመሪያ ቀን ግራ ሊገባ ይችላል፣ አልገባው ብዬ ነው የማስበው፣ ወይም ሶስቱ ተነጋግረው የሚሰሩት ነገር ነው። ግን ሁለት ሶስት ቀን ሲደጋገም ይሄ ልጅ እኛም እንዳወቅ ነው እንዳየ ነው፣ እሱም እንዴት ያውቀው እንዴት አጠያይቅም፣ ስለ ልጁ ያጠያይቃል። ከዛ በኋላ እኮ ነገሩን እንትን ካለ በኋላ አሁን ምንድን ስለ ልጁ ማንነት ማጠያየቅ እኔ ያለበት አይደል በዛ ሰዓት መቼም ስለ ልጁ ሳይገባው ይቀራል ብዬ አላስብም። በአንድ በኩል ደግሞ አልገባሁም፣ እንዲህ አላወቀም፣ እንዲህ እውነት ነው የመሰለው ማለት ነው። እንዴት ነው ለምን የቻለው የሚለውም ነገር ግራ አጋብቶኛል። ዛሬ ግን ስለተደባደቡ ደስ አላለኝም። እኔ ዛሬ ያየሁት ነገር ደስ አላለኝም። ሃይሙዬም ተደናግጣ ነበር መሀል ገብታ ነበረ። እኔ ፕራንክ እየተደረገ ያለው ብሩክ አላወቀም እስካሁን ድረስ ልበል፣ ወይም አብረው ሶስቱም ናቸው ፕራንክ የሚሰሩ ልበል። አሁን ግራ ተጋብቻለሁ። እኔ እንደውም ዛሬ በእንደዚህን አይነት ሁኔታ ይመጣሉ ብዬ አላሰብኩ። ምክንያቱም ማነው ብሩክ የሆነ ኢንስታ ላይ የለቀቀው የአንዲት ሴት ፎቶ ነበረ። ያቺ ፎቶ ደግሞ ቲክቶከር ትመስለኛለች፣ እንግዲህ እንደሰማሁት ከሆነ እኔ አላውቃትም፣ እኔም አላውቃትም ግን የሷ ፎቶ ዛሬ አንዴ ሲዘቀዘቅ አንዴ ደግሞ ከብሩክ ጋር እያጣመሩ ሲንሸራሸር በየቲክቶክ ላይ በየእንትን በየዩቲዩብ ላይ አንዳንድ ሰዎች ሲያስረዱ ነበር። በእርግጥ የራሳቸውን አስተያየት፣ ኧረ ተው አቁሙ እያሉ ጥሩ ጥሩ ዩቱበር የሚሰሩ ልጆች እየተናገሩ ሰምቻለሁ፣ አንዳንዶቹን ሰምቻለሁኝ። እና እነሱ እኮ የማንንም ፎቶ መልቀቅ አልቻሉም እኮ ብሩክ እና አይሚ ማንንም የሽማረቅ ወይም የሰው ፎቶ መልቀቅ ወይም የሆነ ጥቅስ በጠቀሱ ቁጥር በእውነት እንዴት እንደሚሳቀቁ እነዚህ ልጆች ብታውቁ። በአንድ ነገር በፎሰቱ ቁጥር እነሱ ላይ ነው የሚገነው። አሁን ሌሎች ታዋቂ ስለሆኑ ይሁን ወይ ዩቱበሮች ስለሆኑ ስለምንወዳቸውም፣ ግን አንዳንዴ ተገቢ አይደለም ምክንያቱም የፈለጉትን ሰው የሚያደቁትን ሰው እኔ አሁን በጣም ደስ ያለኝን ወይ መዝሙርም ሊሆን ይችላል የሚያደርግ ወይ ስብከት የሚሰብከውን ሰውዬ ልፖስት እችላለሁ፣ የተለያየ ሰዎችን ያ አንድ ሰው ሲናገር የሆነ ደስ የሚል አነጋገር ከሆነ የተናገረው አንዳንድ ምክር የሚመክሩ ሰዎች አሉ አይደል? ልፖስት እችላለሁ እና ያንን ሰው ወድጀዋለሁ ማለት ነው። የራሴ ነው። ወጣትም ሊሆን ይችላል፣ ትልቅም ሊሆን ይችላል፣ ትንሽም ሊሆን ይችላል። አንዳንዴ የምናይበት አንግል ጥሩ አይደለም ምክንያቱም ዛሬን ቲክቶክ ላይ በጣም እንደውም ትንሽ ሰምቻለሁ። በጣም ልጅቷ ኧረ እባክሽን ታየ ዘቀዘቅሹን አንሹ ቢሏት እንኳን አልሰማ ብላ በጣም እርስ በርሳቸው እየተጋጩ ነበርና በዚህ ነገር ደግሞ እሷ ዘፈንንም ከፖሰተች እንናገራታለን። ሀይሚንም እሱንም እንደዛ። ምናልባት እነሱ እኮ ወይ በቀደም ደግሞ ሀይሚ ስለ ፖስተቶች እሷንም ለማናደድ ይሁን ያላደረገው እኔ እንደውም በእሱ ፎቶ ይመጣሉ ብዬ ነበር ዛሬ ያሰብኩት። ፖስተታው አውቆ ነው ወይ እሷ ፕራንክ እንደሆነ ገብቶት የሆነ ነገር ሰርቶ ሊመጣ ነው ብዬ ነበር ያሰብኩት ዛሬ። እንደውም እኔ ያሰብኩት ሌላ አይዲያ ይዘው ይመጣሉ። እንደዚህ ዙሪው የከረረ ነገር ይዘው ይመጣሉ ብዬ አላሰብኩም። እንደዚህ የሚያስደነግጥ እኔ መጀመሪያ ቀን እንደደነገጥኩት ዛሬም ደነገጥኩኝ ባደረጉት ነገር እና እንዲያው ብዙ ሰዎች ደግሞ ደንግጠዋል። በእውነት በጣም እየፈሩ ነው እየሰለቻቸው በቃ ኦዲንሶች በጣም ግራ እየተጋቡ ነው። ምክንያቱም ከፊታችን ትልቅ በዓል አለ እና ያን ለዛ በዓል እንደውም ሰላም እንዲሆኑ ሲስቁልን ሲጫወቱልን የሚሰሩትም ስራ ካለ በዚህ መልኩ በከረረ መልኩ ሲሆን እነሱ ላይ በጣም ነው የሁላችን ልብ የሚሰበረውና ና ሲበዛም እኛ ምክንያቱም ሳቃቸውን ደስታቸውን ይሄ መላፋታቸውንና የለመድ ነውና አመት በዓል በመጣ ቁጥር የሚጣሉበትን ነገር ብዙ ሰዎች አልወደዱትም። ለውስጥም ማንም ሰውን ደግሞ ስለማያገኙ ሁሉም ሰው ግራ ነው የተጋባው። በጣም ግራ ነው የተጋባው እንግዲህ መቼ እንደሚጨርሱልን ይሄንን አናቅም። ይሄንን ድርሰት መቼ እንደሚጨርሱልን እና መቼ መጨረሻው እንደሚሆን ይሄን ነገር አላወቅንም። እኔ ዛሬ የሰሩት ነገር በጣም አስደንግጦኛል። እኔ ብሩክ ይመጣል ያልኩት በሌላ ነበር። ወይ ደግሞ እሱ ፕራንክ እንደሆነ ገብቶት ይች ልጅ እንትን አድርጎ በዚህ ምክንያት ወይ ጨቃጨቁ ይመጡ የሆነ እሱ ደግሞ ይችን ወድጃታል ብሎ አውቆ እሷ እንትን ለማለት ፕራንኳን እንደነቃባት ለማሳየት የተለየ አርስት የተለየ ነገር ይዞ ይመጣ ይሆን ብዬ ነበር የጠበኩት። እሷ አልሆነም። ምክንያቱም ብዙ ሰዎች ያንን ፎቶ ሲቀባበሉት ነበር ዛሬ የነሳ እነሱ ያሉ ይህንን መቼ ሳዩም ማለት አንችልም። ስላየች ነው በቀደም የፖስተችውን ቶሎ ብላ ያነሰችው። ሃይሚ እና እንደዚህ የምታረጉ ሰዎች፣ ሰው በፖስተ ቁጥር የምታቀናብሩ ሰዎችም ብታርፉ ጥሩ ነው። የባሰ ነው እነሱ የምታራርቋቸው የባሰ ማጣላት ነው እንጂ። የተናገራችኋቸው የተናገራችሁ ሰዎችም አሉ። በጥሩ ሁኔታ ተው፣ እንደዚህ አታድርጉ እያሉ ሲናገሯችሁ ነበር እና የእነሱ መሀል ገብቶ ጥል ያመጣል እንጂ ምንም ነገር አይጠቅምም። በመሀል ዋሽቶ ማስታረቅ አይደል የሚባለው? አንዳንዴ ዋሽቶ ማስታረቅ እንጂ እንደገና ዋሽቶ እንደገና ሌላ ነገር ሰርቶ አጣምሮ እነሱ ማለያየት አስፈላጊ አይደለም። እነሱ የሚለያዩም ልጆች አይደሉ፣ ይተዋወቃሉ። አሁንም እኮ ግቢ ብሎ ወደ መኪናው አስገባት፣ ወደ ራሱ መኪና። ያኛው ምን ከኔ ጋር ነው የምትሄጂው? ያኛው ልጅ ግን ተጋብቷል ነ ይሄ ፕራንክ ብቻ አይመስለኝም ልጁን በቃ ሊሁን ሊያስጨርሰው ነው የተነሳው። በቃ እንትና ብሩክ በጣም እልህ ለእልህ የተያዙት፣ ሀይሚ በመሀል ደንገጣለች ናግባ በቃ እንዳይመታ እሷም ስለሆነች፣ ወይ ልጁን ያመጣችው አላቅም። እሷም ተደናግጣለች በጣም። እውነት ነው የሚመስለው የዛሬ በጣም እውነት የሚመስል እንትን ያየ ነው ዛሬ የዛሬው። ምክንያቱም እኔ በቃ ግን ይሄ ልጁ የሚናገረው ብሩክ ላይ የሚያወጣቸው ቃላቶች አልወደድኩትም። ብሩክን ለማናደድ ለማስቆጣት የብሩክን እንዴት ለመጨመር ይሁን አላቅም፣ የሚያወጣቸው ቃላት ብሩክን የሚያስቀይም ቃላት ነው። እኔ እንጃ አላቅም፣ በጣም እኔ አልወደድኩም። እኔ ብሩክና ሚን በጣም ስለምወዳቸው እነሱን ሰው ሲናገራቸው አልወድም፣ በጣም ይሰማኛል። ለዛም ሊሆን ይችላል ለብሩክ የተናገራቸውን ቃላቶች አልወደድኩትም። እንደው እግዚአብሔር እንደው አንተ እግዚአብሔር ይገስጽህ ነው ያልኩት። ምክንያቱም ፕራንክም ቢሆን ደስ አላለኝም። ፕራንክም ቢሆን እና እነዛን ሁሉ መቋቋም እንደውም እንትን ትግስት ኖረው ብሩክ ብሩክን ወደ ንዴት የሚመራ ነገር ነው። ይሄን ነገር ባጭሩ ብታቆሙት ጥሩ ነው ብዬ አስባለሁ። ምክንያቱም የባሰ ቃላት መለዋወጡም ጥሩ አይደለም። ኦዲንስም እያጣችሁ ነው። ኦዲንስ በጣም እየተማረረ ነው። በጣም የሚታመሙ ልጆች አሉ። በጣም የሚያስቡ የሚሰጉ አሉ። ስልኮቻቸው ማይነሳላቸው እና በጣም እየተጨነቁ ያሉ ግራ የገባቸው ልጆች አሉ። ቴክስት ምንም ቢደረግ እነሱ አይመልሱም። ስለዚህ በጣም ችግር ነው። ይሄን በማድረጋቸው የተነሳ ደግሞ የተለያዩ ቱበሮች የተለያየ ነገር እያመጡ ነው። ጭራሽ የሚያራርቅ የኦዲየንስ ልብ የሚሰብር ነገር እየተደረገ ስለሆነ ይሄን ነገር ባጭሩ ቢያቆሙ ጥሩ ነው ብዬ አስባለሁ። ምክንያቱም ትምህርቱ ይበቃናል። በቃ ልታስተምር ሀይሚዬ የወጣችውን ነገር ወታ ብታስረዳም ብዙ ሰዎች አሁን እኔ ጋም ትላንት ኮሜንት አይቻለሁ። ምንድን ነው ትምህርት ምት ምን አይነት ትምህርት ነው የምንማረው? መታገት እንደሆን ድሮም እናውቀዋለን ብላ የሆነች ልጅ ተናግራለች። ሰሞኑን በጠቃላይ የሚሰጡ ኮሜንቶች እና የሚሰጡ አስተያየቶች ያው በሀይሚ ላይ ጥሩ አይደለም። እኛ ደግሞ ሀይሚዬን ሲናገሩብን አንወድም። ስለዚህ እኛ ጸሎታችን፣ እኔ ጸሎቴ ቶሎ እንዲያልቅ ነው። እግዚአብሔር ለሁላችንም ይርዳን፣ ቶሎ ይለቅልን፣ ወደ ሳቃቸው ይመለሱልን እኛ የምንደሰት